ቡናን አፍልቶ የመጠጣት ባህል በሸክላ ጀበናና በዘመናዊ የቡና ማፍያ ማሽን ቢሆንም ከቅርብ ጊዜያት ወዲህ ግን ቡና የሚፈላው ሞካፖት ወይም በተለምዶ እስቲም እየተባለ በሚጠራው አነስተኛ የቡና ማፍያ ማሽን እየሆነ መጥቷል። የጀበና ቡና እየሸጡ የሚተዳደሩም ደንበኞቻቸውን እንደየፍላጎታቸው ለማስተናገድ ቡናን በዚሁ ማሽን ያፈላሉ። ይህ ሲሆን ታዲያ ከማሽኑ ጥራት ጉድለት ጉድለትና ከአጠቃቀም ግንዛቤ ማነስ ዕቃው ፈንድቶ ጉዳት ደረሰ ሲባል የሚሰማ ዜና እየሆነ መጥቷል። ጉዳት ከደረሰባቸው ሰዎች መካከል አንዷ ትዕግስት ላቀናት ከዚህ ቀደም የጀበና ቡናን በማፍላት ስትተዳደር የነበረችው ትዕግስት በዚሁ የቡና ማፍያ ዕቃ ፈንዳታ ሁለቱንም አይኖቿን አጥታለች። ግን እኔ አሁን የዛኔ በሳቱ የተነዳብኝ ፍንዳታ የተከሰተ ከምንም አይደለም ላወጣው እያለ ነው። ስለዚህ ጠንቆ ጨርሶታል። ግን ተቃው ጥራት አንጻር ይመስለኛል። ለእኔ እስካሁን የተገነዘቡትና የተረዳዎች ለእኔ ፍንዳታ የደረሰ ማቴሪያሉ አንጻር ነው ነው ብዬ ነምልን እኔ ለራሴ መጀመሪያው ብዬ ጨመቀ ሳይሆን መጨረሻ አካባቢ ነው እኔ ወደ ሰዎች ለወስድ እያለ ነው ፍንዳታ የተፈጠረ። ትዕግስት በእርሷ ላይ የደረሰው አደጋ ሌሎች ላይ እንዳይደርስ ማህበረሰቡ ይህንን የቡና ማፍያ ሲጠቀም ከፍተኛ ጥንቃቄ እንዲያደርግ መከራለች። ይሄ የፈላ ያለን ይሁን ከአይናቸው ላይ የደረሰን የለም። እንድታውን የእኔ የኔ ግንባሬንና ሙሉ አይኔን ነው። የነሱ ደግሞ ወይም ግማሽት ተሰውንም ደረታቸው ምናምን እንደዛ ነው። ይወደዱ በዚሁ ምክንያት ጉዳት የደረሰባቸውን ሰዎች የሚያሳዩ ፎቶዎች በየማህበራዊ ሚዲያው ሲዘዋወሩ ተመልክተናል። ካሁን በፊት ፈንቶብኝ አውቃል፣ ግን እግዚአብሔር ይመስገን እኔን አልናካኝም። ግን ጥንቃቄ በጣም ይፈልጋል። እዛ ጋር ራቅ ብሎ ነበር የጠርኩትኝ ያው ኮርኔሱን ነው እንትን አርጉት በስቶት ወደ ውስጥ። እኔም ራሱ ሄጄ ቡና ጠጣ የሄድኩባቸው ቤቶች ላይ ኮርኔሳቸው ተበላሽቶ ወይ ቡና ነብቶት ምናምን ሳይ አውቃችሁ፣ የቀለም የቡና ስታይል አድርጋችሁ ትመስል ስቲም ፈድቶብን ነበር አይነት ነገር። አንድ ቤት በቀን አራት ጊዜ የፈነዳብበት ቤትም አለ። የቡና ማፍያ ማሽን ባለሙያ የሆነው ሙሉ ቀን በላይ እንደሚለው የቡና ማሽኑ የጥራት ደረጃ ዝቅተኛ መሆንና የአጠቃቀም ችግር መንስኤ እንደሆነ ተናግረዋል። አጠቃቀም ችግር አለ። የእቃው ችግር አለ። ቢያንስ አምስት አይነት ነገሮች ይህ እንዲፈነዳ ያደርጋሉት። አንደኛ የመጀመሪያው ይቺ ቫልቭ አለች ማስተንፈሻዋለች ከዛ ውሃውን ሲያደርጉት ምን ያደርጋሉ መሰለሽ እዚህ ውስጥ እዚህ መስመሩ ላይ ይደፍኑታል። እዚህ ጋር ውሃውን ሙሉ ያደርጉታል። ይሄኛው የተወሰነ ቀዳዳን ያለው እንደምታየው ድፍን ነው ማለት ጠቅጠቅ አለው። ከዛ ውሃው መጨረሻ ላይ ሳክ እያደረገ ቡናውን እየጨመቀ እዚህ ውስጥ የሚያደርገው ይሄ ነው። ከዛ ቡና ራስ መቻለ ቅባት አለ። ቅባት ስትቆይ ቤት አይትሽ ከሆነ ወዝ አለዋ ያ ቅባት ምን ይሆናል ሁልጊዜ ልክ ዱቄት ላይ በዚህ እየተደፈነ እየተደፈነ እየተደፈነ ሄድና ይሄ ሙሉ ተደፍኖ ያልቃል ከዛ ይሄ እዚህ ጋ ይከደናል ማለት ነው ሲከደን እዚህ ውስጥ ከፍተኛ ውሃ አለ እሳት ላይ ነው የሚጣደው እሳት ላይ ተጥሎ ይሄ በጣም በፓወር ሲፈላ ነው ቡናውን የጨመቀው እዚህ ጋ የሚመጣው እዚህ ውስጥ ያለው ውሃ የት ሄድ ይሄ ከተደፈነ ይሄ ከተደፈነበት ቫልቫ ከተደፈነች እዚህ ጋ ያስተነፍሳል ሲያስተነፍስ ማስተንፈሻ ካጣ ውሃ ምንድነው የሚሆነው? አማራጩ መፈንዳት ነው ማለት ነው። የእሳት አመጣጠን ስቶቭ የሚፈልገው ስቶቭ አጀስት የሚደረግ ስቶቭ አለ አይደለ? ዘመናዊ ስቶቭ ማለት ነው። በሱ ነው መሆን ያለበት። ለምን እሳቱን ስትመጥኝለት፣ ፕሬሸሩም እዚህ ጋር ቀነስ ይላል ማለት ነው። ስለዚህ እኛ ሀገር ግን ምንድነው የሚደረገው? ከሰል ላይ አንዳንድ የጀበና ቡና ቤቶች ላይ ሳይ ትልቅ ምድጃ አለ እዛ ምድጃ ላይ ሙሉ ከሰል ሞላና እሳቱ የበዛ እሳት ይደረጋል። አምስት ስድስት እስኪ የሚጥሉና ያስቀምጡታል። እዚህ ጋ የምናደርገው ቡና የግራይንድ ችግር ሲፈጩ ቡናውን ያደርጉታል። ደቃቃ ይሆናል፣ በጣም ይደቀን። ፊልተር እስፕሬሶ ሆኖ የሚባለው ፊልተር ቡና ነው የሚደረግበት። ፊልተር ቡና ሲደረግበት አፈጫጩ ደቃቃ ከሆነ ይመጣና ቡናውን ጥቅጥቅ ያደርጉታል። 55 ግራም ቡና ብቻ ነው የሚይዘው 55 ግራሙን ፍጭት ይፈልጋል። ከዛ እዚህ ጋር ይመጣና ቡናውን ጥቅጥቅ ያረጉልሻል። አንዳንዶቹም ብታምኚ ባታምኚ እንዲህ ይቆልሉታል። በዚህ ልክ ላይክ እንደዚህ ድረስ ይቆልሉታል። ከዛ ያደቃቅ ያለ ፍጭት እዚህ ጋር ይመጣና ይደረጋል፣ ይጠቀጥቁታል። ውሃው ያንን አልፎ ለመሄድ በጣም ይቸገራል። አሁንም አማራጩ ምንድነው? ይቺ ቫልቭ ባት ደፈር እንኳን ይቺ ቫልቭ የምታወጣው ፓወር በጣም ትንሽ ነው። ፍጭቱ በጣም ወሳኙ ነው። ባይዘው እንዲያውም ከሁሉም ከጽዳቱ ሁሉ በላይ ማለት እንዳልኩሽ ትልቅ ዛጥ ላይ ነው የሚጣደው። ያ እሳት ከስር ይገፋል።

በቡናው ማለት ነው። በዚህ አማካኝነት ያደርግና ይገፋዋል። ሲገፋው ይሄ ብትን ብሎ ኮርኔስ የሚበሳው ይሄ ነው። አንድ ኢቢሲ ዶት ስትሪም ይህንኑ መነሻ በማድረግ ችግሩን ለመፍታት ምን መደረግ አለበት ሲል ጉዳዩ የሚመለከታቸውን አካላት ጠይቋል። ይህ ማሽን ስታንዳርድ ወጥቶለት ቁጥጥር እየተደረገበት እንዳልሆነ በኢትዮጵያ የደረጃዎች ዝግጅት መሪ ስራ አስፈጻሚ ከሆኑት አቶ ይልማ መንግስቱ ተረድተናል። ወደፊት ግን ስታንዳርድ ወጥቶለት ወደ ሀገር እንዲገባ እንደሚደረግ ገልጸው፣ እስከዛው ህብረተሰቡ የሚገዛውን እቃ ምንነትና አብሮት የሚመጣውን የአጠቃቀም መመሪያ በጥንቃቄ እንዲጠቀም መክረዋል። በደንብ ከተጠነቀቁ ይሰራል። ግን አንዳንዴ ሙሉ ለሙሉ እስከሚወጣ ሰዓት ላይ መጣድ የለበት መሀል ላይ እያወረዱ መቀዝቀዝ አለበት። ሰው ፍላጎቱ ደግሞ እዛው ላይ ፈልቶ እንዲቀዳለት የሚፈልግ ሰው አለ። ግን ደግሞ ጉዳት ከሚደርስ በጀበና ቢጠጣ ጀበና ላይ ተገልጦ ቢጠጣ አለ። የቡና ማፍያ ማሽኑ ስታንዳርድ ወጥቶለት ቁጥጥር ሊደረግበት ይገባል ያሉት አቶ ይልማ ከህብረተሰቡ በተገኘው ጥቆማ መሰረት ለጉዳዩ ትኩረት ተሰጥቶ ይሰራል ብለዋል። ሾፕ የሚከፍቱ ሰዎች ይህን ሞካፖት መጠቀም ከፈለጉ ኦሪጂናል ይጠቀሙ የሚል ሀሳብ ነው ያለኝ። እስቲም ኮፊ ሀውስ የሚከፍቱ እዚህ ኮፊ ቢዝነስ ላይ የሚገቡ ግን በሙሉ ይህንን አይጠቀሙ፣ ከተጠቀሙ ጥንቃቄ ያድርጉ። ከጥንቃቄውም ደግሞ እኩል ለእኩል ራሳቸው ፈጭቶ የሚጠቀሙትን ቡና ፊልተር፣ ስፕሪሶ የሚለውን ፍጭት የፍጭት ታይፕ በደንብ መለየት መቻል አለባቸው። ይህም ሌላኛው መልእክቴ ነው ማለት ነው። ማሽኑ ከፍተኛ ሀይል ባለው እሳት መጣድ ወይም የኤሌክትሪክ ሀይል መጠቀም እንዲሁም የተለያዩ ምክንያቶች ለጉዳቱ እንደ መንስኤ ይነሳሉ። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀ የቡና ማሽን እንዲጠቀሙ ባለሙያዎች ይመክራሉ።